ሰላም የበሻ አዲስ ቤተሰቦች እንደምን አላችሁ። የእሳቱ የሳቱ ዜናችን ተጀምሯል። ከውጭ ያገኝናቸውን መረጃዎች እናካፍላችኋለን። ቻይና የቡድን ሰባት ሀገራትን ትዕቢተኞች ስትል ጠራች። የቡድን ሰባት ሀገራት ውጭ ጉዳይ ሚኒስትሮች በካናዳ ያደረገውን ስብሰባ አጠናቋል። ቡድኑ ቻይናም በበርካታ ሀገራት ጉዳዮች ዙሪያ የወቀሳ መግለጫ ወጥቷል። ቻይና የቡድን ሰባት ሀገራትን ትዕቢተኞች ስትል ጠርታለች። በዓለማችን ሰባት ቀዳሚ ኢኮኖሚ ያላቸው ሀገራት ወይም በተለምዶ ቡድን ሰባት ተብሎ የሚጠራው ቡድን በካናዳዋ ኩቤክ ያደረገውን ጉባኤ አጠና በውጭ ጉዳይ ሚኒስተሮቹ የተወከለው ጉባኤ ቻይና አምባሲያና አውሮፓ እያደረገች ያለውን እንቅስቃሴ ኮንኖ መግለጫ ውጥቷል። እንደ መግለጫው ከሆነ ቻይና በታይዋን ደቡባዊ ቻይና ባህር ላይ በአውስትራሊያና በምስራቅ አውሮፓ ሀገራት ላይ እያደረገች ያለችው እንቅስቃሴ የደህንነት ስጋት ደቅኗል ብሏል። ቻይና በካናዳ በሚገኘው እምባሲዋ በኩል ለቡድን ሰባት መግለጫ ምላሽ የሰጠች ሲሆን ቡድኑ በትዕቢት የተሞላ ነው ብላለች። ደቡባዊ ቻይናና ታይዋን የግዛቷ አንድ አካል ሆነው እያለ በቻይና ውስጥ ጉዳይ ጣልቃ ብቶ መግለጫ ማውጣቱንም ቤጂንግ ኮንናለች። ቻይና አስፈላጊ ከሆነ ታይዋንን ለመጠቅለል ኃይል ልትጠቀም እንደምትችል የገለጸች ሲሆን የቡድን ሰባት ለዓላዊ ሀገር ውስጥ ጉዳይ ጣልቃ እንዳይገቡ ማስጠንቀቃለች። እንደ ቡድን ሰባት መግለጫ ከሆነ ቻይና በታይዋን የአየር ክልል ውስጥ ወታደራዊ እንቅስቃሴ ማድረግ፣ በደቡባዊ ቻይና ባህር የፊሊፒንስ ለዓላዊነት የሚጥስ እንቅስቃሴ አድርጋለች። እንዲሁም ታስማን ተብሎ በሚጠራው በስዊዘርላንድና አውስትራሊያ አዋሳኝ የባህር መስመር ላይ ያለ ሁለቱ ሀገራት ውቅና ወታደራዊ ልምምድ እንዳረገችም ተገልጿል። የቻይና እንቅስቃሴ የሀገራት ሉዓላዊነት የሚጥስ ነው ያለው የቡድን ሰባት ሀገራት መግለጫ ከቤጂንግ ጠንከር ያለ ምላሽ እንደተሰጠው ኤፒ ዘግቧል። ባላት የባህር ኃይል ጥንካሬ ዓለማችን ቁጥር አንድ ሀገር የሆነችው ቻይና በእስያና አፍሪካ የባህር ኃይል ማዘዣዎችን ገንብታለች። በሌላኛው ዜናችን አሜሪካ በኢራቅና ሶሪያ የአይኤስ ዋና መሪን ገደልኩ አለች። አቡ ሀጂ የተባለው ግለሰብ በምዕራባዊ ኢራቅ በተፈጸመው የአየር ጥቃት ነው መገደሉ የተነገረው። የሽብር መሪው በሁለቱ ሀገራት የሚንቀሳቀሰውን ቡድን ከመምራት ባለፈ በዓለም አቀፍ ደረጃ የሚከናወኑ ዘመቻዎች ዋና ኃላፊ ነበረ። አሜሪካ በኢራቅና ሶሪያ የአይኤስ መሪ አብዱላ መኪ አቡ ሀዲጃን በምዕራባዊ ኢራቅ በፈጸመችው የአየር ጥቃት መግደሏን ያስታወቀችው ላለፉት አመታት በአሜሪካ በጥብቅ ሲፈለጉ ከነበሩ ሽብርተኞች ቡድ መሪዎች መካከል አንዱ የነበረው አቡ ሀዲጃ በኢራቅና ሶሪያ የሚንቀሳቀሰውን ቡድን ከመብራት ባለፈ የአይሳይስ ዓለም አቀፍ ዘመቻዎች አዛዥ እንደነበረ ተነግሯል። የአሜሪካዊ ማዕከላዊ ኮማንድ ሴኔትኮም ከኢራቅ የመረጃና የደህንነት ኃይሎች ጋር በመተባበር በአልአንባር ግዛት በተፈጸመ የአየር ጥቃት መሪውን መግደሉን ስለዘመቻቸው ዘመቻቸው ባሰራጨው መረጃ ላይ ጠቅሷል። መግለጫው አክሎም ጥቃቱ በተፈጸመበት ግለሰቡ በሚጠቀምበት ተሽከርካሪ ውስጥ በተደረገ ምርመራ የአልፈንዳ ያጥፍቶ ጠፊ ቦምብ የታጠቁ ሁለት አስከሬኖች መገኘታቸውንና የአቡ ሃዲጃ አስከሬን በዲኤንኤ ምርመራ መረጋገጡን ገልጿል። የማዕከላዊ እዙ አዛዥ ጄኔራል ማይክል ኤሪክ በሀዲጃ ላይ የተፈጸመውን ዘመቻ አስመልክቶ በሰጡት ማብራሪያ አቡ ሀዲጃ በዓለም አቀፍ የአይሳይስ መዋቅር ውስጥ በጣም አስፈላጊ ከሆኑ አባላት አንዱ ነበር ብለዋል። በተጨማሪም አሸባሪዎችን መግደል፣ መዋቅራቸውን ማፈራረስ በአሜሪካና በአገሮቻችን እንዲሁም በዓለም አቀፍ ሰላም ላይ የሚፈጥሩትን ስጋት እናስወግዳለን ነው ያሉት። ከሐሙሱ ጥቃት በኋላ ኢራቅ ጠቅላይ ሚኒስትር መሐመድ ሼይህ አልሱ ሱዳኒ ሀዲጃን በኢራቅና በዓለም ላይ ካሉ እጅግ አደገኛ አሸባሪዎች መካከል አንዱ ነበር ሲሉ ገልጸውታል። ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩት መልእክት ኢራቂዋን በጭለማና በሽብርተኝነት ኃይሎች ላይ ያስመዘገቡትን አስደናቂ ድል ይቀጥላሉ ብለዋል። የአየር ጥቃቱ የሶሪያ ከፍተኛ ዲፕሎማት ወደ ኢራቅ ካደረጉት የመጀመሪያ ጉብኝት ጋር የተገናኘ ሲሆን ሁለቱ ሀገራት አይስ አይስን ለመዋጋት በጋራ ለመስራት ቃል ገብተዋል። ከሶሪያው መሪ በሽር አላሳድ መውደቅ በኋላ በኢራቅና ሶሪያ የሚንቀሳቀሰው የአይኤስአይስ ክንፍ ድጋሚ በማንሰራራት ላይ እንደሚገኝ ሪፖርቶች እየወጡ ነበር። አሜሪካና ኢራቅ በመስከረም 2025 በኢራቅ የሚንቀሳቀሰውን አይኤስአይስ ለማጥፋት የጋራ ወታደራዊ ተልዕኮ ለመምራት ስምምነት ላይ ደርሰዋል። በሌላኛው ዜናችን የሩሲያን ገንዘብ ያገዱ የዓለማችን ሀገራት እነማን ናቸው? ሩሲያ ግማሽ ትሪሊየን ዶላር በውጭ ሀገራት ታግዶባታል። የዩክሬን ሩሲያ ድርድር የታገዱ ገንዘቦችንም ታሳቢ ያደረገ ነው ተብሏል። የሩሲያን ገንዘብ ያገዱ የዓለማችን ሀገራት እነማን ናቸው? ሩሲያ ጦሯን ወደ ዩክሬን ልዩ ዘመቻ በሚል በሁለት ሳምንት ውስጥ ለማጠናቀቅ የጀመረችው ጦርነት ሶስት ዓመት አልፎታል። ጦርነቱም መከሰቱን ተከትሎ ሩሲያ ጦሯን ከዩክሬን ግዛቶች እንድታስወጣ በሚል በሞስኮ ላይ ከ12000 በላይ ማዕቀቦች ተጥሎባታል። ከዚህም በተጨማሪ በውጭ ሀገራት ያሉት የሩሲያ ሀብት እንዳይንቀሳቀሱ የታገደ ሲሆን በአጠቃላይ ግማሽ ትሪሊየን ዶላር ገንዘብ ታግዷል። ቤልጂየም ብቻ 254 ቢሊዮን ዶላር የሩሲያን ገንዘብ ስታግድ፣ ፈረንሳይ 72 ቢሊዮን ዶላር እንዲሁም ጃፓን 58 ቢሊዮን ዶላር ገንዘብ ማገዷን አርቲ ዘግቧል። ሩሲያ በአንጻሩ 300 ቢሊዮን ዶላር የምዕራባውያንን ገንዘብ አግዳለች የተባለ ሲሆን ጦርነቱን ለማስቆም እየተደረገ ባለው ድርድር ላይ የታገዱ ገንዘቦች ጉዳይ አንዱ የድርድር አጀንዳ ሆኗል። ሩሲያ ገንዘብ በአንጻሩ 300 ቢሊዮን ዶላር የምዕራቢያውን ገንዘብ አግዳለች የተባለ ሲሆን ጦርነቱን ለማስቆም እየተደረገ ባለው ድርድር ላይ የታገዱ ገንዘቦች ጉዳይ አንዱ የድርድሩ አጀንዳ ሆኗል። ይሁንና ከፍተኛ ገንዘብ የታገደባት የአውሮፓ ሕብረት በድርድሩ ላይ እየተሳተፉ አለመሆኑ ጦርነቱ ላይ ቆም ይችላል የሚል ስጋት ደቅነዋል።